ምን እንደሆነ አላውቅም። አቡ እንዳለችው በፊት እኔ የምር በጣም ነበረ የምከታተልሽ፣ ግን እያልሽ እያልሽ ሀይሚ ላይ ተቀይረሻል። ችግርሽ ምን እንደሆነ አይገባኝም። ገባሽ በትናንትናው ቪዲዮ አንዴ የሆነ ነገር ኢቭን የሆነ ጥሩ ነገር ተናግረሻል። በነገራችን ላይ ማለት ነው የሆነ እንደዚህ አይነት ነገር ባሰሩ ይሄ እንደዚህ ድብድብ ቢፈጠር ምናምን ብለሻል። እንደዛ ብለሽ እያለሽ ደግሞ የሆነ ሀይሚን እንደ መንካት የሆነ ትክክለኛ አሽሙርም ነው የምታወዩ ማለት ነው ገባሽ? ይሄ እኔ አልገባኝም። ይሄንን አስረጅ፣ ሁላችንም ይሄንን የሚፈልገን። ለምን ትናንትና ልጁ አልተዘቀዘቀን ብለሻል። ለምንድን የሚዘቀዘቀው ልጁ በነገራችን ላይ ማነው? ማንነው አስተጨረቀ? ምን መሰለሽ እሷ አሁን ደረቅ ናት ሀይሚ ብሎ ኮመንት መስጠቷ ለእሷ አስተያየት ነው እንጂ ስድብ አይደለም። የእኔ ደረቅ ኮመንት ስድብ ነው። የምር ስድብ እኮ ነው። ማለት አስተያየት ብዙ ሪያክት የሚያደርጉ አሉ። በነገራችን ላይ ሀይሚና ስለቡራ ወንዶችን ሴቶችን ካየሽ ማለት ነው ገብተሽ እያይተሽ የማታውቂው ከሆነ ሁለቱንም የሚወድ እና ሁለቱንም ለሁለቱም እኩል፣ አብሶ ወንዶች እኔ በነገራችን ላይ ሴቶቹን ብዙ ምን ዩቲዩበሮችን አላያችሁ። የምር እኔ ሲስን አይቻትም አላውቅም። ሲስን ብቻ ሳይሆን ማናቸውንም እኔ ዩቱብ ላይ አይቼ አላውቅም። አላውቅም የተባልሽ ሆ አይቼሽ አላውቅም። የምር ወለኸው አይቼሽ አላውቅም።

ምንም አይነት ማስተባበያ ልታስተባበይ አይገባም። ደረቅ ናት ማለት አስ ግን አስ እንደ ኦዲንስ እንደተከታይ ሁለቱንም የምትወጂው ከሆነ ሁለቱንም አስተያየትሽን መስጠት እንኳን አንቺ እኛን እኮ ገስሬ ተቀምጠን እናወራለን እና ስለ ቪዲዮ የሆነ ነገር እናደርጋለን። እንኳን አንቺ ዩቲዩበር ሆነሽ ስራሽ ሆኖ ቀርቶ ማለት ነው አትስሪ፣ አታውሪ አይደለም ግን፣ ስትይ ለሁለቱም እኩል በሆነ መንገድ አውሪ ነው። በስነ ስርዓት አውሪ። ስትናገሪ አንደበትሽን ከአንድ በትሽ ለሚወጣው ቃላቶች ተጠንቀቂ። በነገራችን ላይ እሷ እኮ ምንም መፈጠርሽንም ቼክ አታደርገውም እኮ፣ ምንም ለእሷ እኮ ምንም አይደለም። ያንቺ ንግግር ግን ደግሞ እኛ ጋር ሲመጣ ደግሞ እኛን ይደብረናል፣ እኛን ያስከፋናል። እሷን ስትናገሪያት እኛ ስለሚደብረን ማለት ነው። ደረቅ ነች ማለት ምንም ጥርጥር የለውም ስድብ ነው። አንቺ ይሄ ስድብ አልመሰለሽም ይሆናል፣ ለአንቺ አስተያየት ይሆናል። ግን ሃይሚዬ ይሄ ይሄ ቢሆን ይሆናል። አንዳንዴ አስተያየትም ስጪ እኮ አለው፣ ለዛ አለው። ሃይሚዬ እዚህ ጋር ልክ አይደለሽም እንዲህ ባይሆን ብሎ አስተያየት መስጠትና ደረቅ ነሽ ማለት በጣም በጣም ምንም ጥያቄ የለውም ስድብ መሆኑ ማለት ነው። እኔ አሁንም ቢሆን አልከታተልሽም ካሉት አንፃር ነው አልሰማሁም አልዋሽም። ሰምቼ ያልሺውን ነገር ሰምቼውም አላቅምም አልሰማሁም። ግን ካሉት አንፃር ግን አንቺም ደግሞ ደረቅናት ብያለሁ ካልሺው አንፃር ደረቅናት ደግሞ ስድብ ነው። ስለዚያ በቃ ማስተካከል ያለብሽን ነገር አስተካኪ። እንደ ዩቲውበር እንደ ሪያክት እንደሚያደርግ ዩቲውበር ሪያክት በስነስርዓት አድርጊ። ሁሉም ሰው የእነሱ ሁለቱን ኩል መቶጅ እኮ ነው። ሁሉም የሚከተልሽ ነው ሁሉም የሚያይሽ ሰው ነው ያለው የሚሻለሽ ለአንቺ ቢበጅሽ ደግሞ ይሄ ነው ገብሻ አንዱ ላይ ወደ አንዱ ሚዛን ይዘሽ ብትሄጂ ምንም ማለት እነሱ ሁለቱ ላይ የምታመጩ ነገር የለም ጀስት ግን እዚህ ጋር ደግሞ ያለው ኦዲየንስ ደግሞ ይከፋብሻል፣ ቪውሽም ሁለቱንም ደግፈሽ ምሰሪው እና ወደ አንድ ሰው ሚዛን አድርገሽ ምሰሪው የሚታይልሽ ቪውሽም እኩል አይደለም። አንቺም ልታውቂው ትችላለሽ። ሶ በቃ አስተካኪ። የሁሉ ሰው ደግሞ ልክ አይደለሽም ካልሽ ደግሞ ኦኬ በቃ ጥፋተኛ ነኝ ሶሪ ብለሽ አምነሽ ጥፋችን ለማስተካከል ሞክሪ አለው። አው እና መሰግናለን። ለዋናነውም ዙዙ ትክክለኛ ነገር እናወራሽ ወይ? እኔ ቅድም ብዙ ነገሮችን አውርቻለሁ። ዙዙን ሱሱን እኔ ዛሬ ለምን ተዋወቀው? በጣም ቆየ ተዋወቅን፣ በጣም ቆየ። እኔ ሱሱን ያወቅኸት ቴክቲክ ውስጥ ነው። አላቃትን ነበረ። ብዙ ጊዜ መክረት አለሁኝ። ሲሪየስ ቁርአንን ብዙ ጊዜዎቹ መክረት አለው። ብዙ እዚህ ኮመንት ላይ አትሰዳደቡ። ወብሎክ ነው ምቻኛ። አትሰዳደቡ፣ ሰው ልጅ ክብር ይኑራችሁ። ምን እንደተነሱ ባላ አንደኛ ደረጊ ብዙ ነገር አውርተናል። ሰው ልጅን እ በሰውነት አከብራለሁ እኔ ቁራንን የተኛው ሰው ልጅም ልነካም አልፈልግም ልደርሰኝም አልፈልግም። ገብቶሻል እና ስለዚያ እንትን አሁን ባለፈው ከዚያ በፊት ብዙ ምክሮችን መክረሻለሁ። ብዙ ነገሮችን ተባብለናል። ብዙ ነገሮችን ደግሞ ደራርሰናል። ስለዚያ ደግሞ ዛሬ ቢሆን ነገ እኔ ምንም ነገር አልፈልግም ነገር ቁርአኒ ስለስ የምረን ነው ወላሂ፣ እኔ ምንም ነገር አልፈልግም ካንቺ። እቺ የምታክለው ነገር ካንቺ አልፈልግም። አሁን ይሆነ ያልኳለት ጨረቃ ፋሚሊ እዚህ ጋር ነው ሰውን በጣም ይቅርታ ይሄን ግረስ ቀይማቹ ከሆነ በጣም ይቅርታ ብለሽ ይቅርታ ጠይቀሽ፣ ካሁን በኋላ ግን ያንቺ ቢዶ ቁጭ ብዬ የምትከታተለው እኔ ነኝ ገብቶሻልና፣ አንድ ቢዶ ስለሃይ መጥፎ ነገር ልትሰጠ ይችላል አልፈልግም። ስለ ብሩ ከመጥፎ ነገር ሊታወር አልፈልግም። አስጠት ማስጠት ከፈለሽ ባያ ባያለው ተግባ። እኔ አሁን ዛሬ የሰራት ቪዲዮ አለ ያ የራሰ ቢዶል ብዙዎቹ ገብቶ ይጽፉኛል ኮሜንት ይሰጡኛል። አለ ክፉ ጥሩ ነገር ሲሰሪ ወይ ያ ሰው ገብቶ ያይቶ ቢሰድበኝስ ምን ችግር አለው? እይታ ያለኝ ብለሽ ከሆነ በጣም ተሳስተሻል። ሰው ልጅን ዝቅ ማድረግ ክብር እንመለሳል ማለት ከሆነ እስቲ በጣም ተሳስተሻል። ስለዚህ አሁን እያልኩሻለሁት ቤተሰብን፣ ኦዲየንስን እዚህ ጋር ኦዲየንስን የጨረቃ ፋሚሊ ሙሉውን ይቅርታ ይህ ንግግር አስቀይማችሁ ከሆነ አስቀይሜን ከሆነ አስቀይሜ ኦልሬዲ አስቀይመሻል። ከዚህ በላይ ማስቀኛም አይጠበቅበሽም። አስቀይም ያለውን በጣም ይቅርታ ቤተሰብ ብለሽ ይቅርታ ጠይቄ አንድ ሁለተኛ ደረጃ ደግሞ ከሁን በኋላ ስለ ሀይሚ መጥፎ ቢዶ አይደለም ቁርአን ምንም ነገር ሊሰሩ አልፈልገም። ገበሻ ደም አስተያየት እንደ ማንም ሰው ልሰጭ ትችላለሽ። እንደ ማንም ሰው ደግሞ አስተያየት ማስጣትን ማፍጣለሽ። ግን ቢሆንም ሀይሚዬ በመጥፎ ንግግር እየተነጋገርሽ አይደለም። አስተያየት ማስጠት አለብሽ። እኔ ሀይሚዬ መጥፎ ንግግር እየተነጋገርሽት እኔ መቼም ቢሆን ልጦሽ አልችልም። ሱሱ ገብቶሻል፣ ብዙ ነገር ተነጋገ ወላሂ ከአንቺ ጋር ማውራት ስልች ነ ያለ ገብቶሻል ስልችቶኛል። ብዙ ጊዜ ተነጋግደናል። ሱሱ ብዙ ነገር አታድርጊ፣ ነገር ተይው። ይሄ ጥፋት ነው። ይሄ እኔ ኮ አንቺ ባልሽኝ፣ በነገርሽኝ እኮ የነገርሽኝን ተግባራዊ አድርጊያለሁ። ግን የምሰጠው አስተያየት አሁን አልተመቻቸውም። ስላልተመቻቸው እንግዲህ እኔ አላቅም። እሱ ካስቀየማ ነገሩ ያለ ሱሱ ምንም አረጋቸው። ተነጋግረናል እኮ የነገርሽኝን ተግባራዊ ስለ እሱ ጉዳይ ለሀይሚ ለሀይሚ ስለ ሀይሚ ስትነጋገሪ ንግግርሽን አስተካኪ። ሱሱ ንግግርሽ ጥሩ አይደለም ብዬ አስራ አምስት ተነጋግር ብለሽኛል እኮ ተናግረሽኛል። ግን እኔ ምን እኔ እንዴት አድርገው እንዳዩት አላውቅም። እኔ በአስተካኪ ነው፣ ገእኔ አሁንም እኮ ያልኩሽ ነው። ሱሱ አሁንም እኮ ያልኩሽ ነው። ስታውሪ ንግግርሽን አስተካኪ።

ከሰማ በኋላ ይሄ ወይ ትክክል ነው ወይ ትክክል አይደለም ብዬ ቢሮ መጫን ከፈለኩ ነው የሚጫነው እንጂ የተኛውን ቃል ብዬ የተሰሰፈው ቢሮ ጭኛ አላውቅም። ስለዚህ ሲጀምር ስለ ልጆች ቢሆን ነቡራ ስለ ሀይሚ ስለ ቡራ ቢሆን ማውራት ከፈለኩት በሆነ ነገር ወይ በኮሜንት ምክንያት ወይ ከአንድ ሰው ገብቶ ከሰደበ ወይ ደግሞ የራስ የሆነ ፍላጎት ሲኖረኝ ብቻ ነው። የነሱ ሆነ ጠልፍ ይመጣው አንድ ቀን ውከን በማንም ጅያ ቢሮ እንዛ ቀን ውስጥ ሶስት ቢሮ አረ ቢሮ መጫን አልፈለግም። አራት ቀን ውስጥ አምስት ቀን ውስጥ እንደሆነ መብት እንደፈለግኩት ሆኜ አንድ ቢሮ ልጫን ይችላለሁኝ። እሱም ደግሞ ልጆች አብዛኛው ግሩፕ ልጆች ስሪ ስሪ ስ ደብሉ የሚሰራው ይኸኛው ነው። ማስራት ፍላጎትም የለብኝም ግን አንቺ ለእይታ ብለሽ ሀይሚዬን ዝቅ እያደረሽ ማስራት የለብሽም። ገብቶሻል? ስለዚ አሁን እያልኩታለት ጭቅርቅር ምቅርቅር ምግርግር አልፈልግም። ቤተሰብ በጣም ይቅርታ አጥፊቻለሁኝ ብለሽ ከአሁን በኋላ እንደዛነት ቪዲዮ አለማስራት እፈልጋለሁኝ ብለሽ ከአሁን በኋላ ደግሞ እንደዛና ቪዲዮ አንድ ማሳሌ እዚህ አወርተሽ ይቅርታ ጠይቀሽ መውጣት። ከዚህ ውጭ ሌላ ነገር የለም። ሱሱ እኔና አንቺ የምንገናኘው እዚህ። እሺ በቃ እኔ በሀይሚ የሰጠሁት እኔ አስተያየትን የሰጠሁት ስድብ መስሎ ለታያችሁ ቤተሰቦች በሞላ ይቅርታ አድርጉልኝ። ምንም ማድረግ አልችልም። ምክንያቱም እኔ በእኔ እኔ በእኔ እይታ ትክክል ነው መስሎ የታየኝ። ሲጀመር ትላንትና በሰራሁት ቪዲዮ ነው እንጂ እስከዛሬ እንደዚህ አይነት ነገር የለም። በትላንትና ቪዲዮ ካሜራ እያለ ለምን እንዲህ ታደርጊያለሽ ሀይሚ? እዚህ እኮ አባቴ የለሽም ወንድም የለሽም ብሩክ ጋር ነው የመጣሽው። ብሩክ የሆነ ነገር ቢሆን ለምን ብዬ ነው የሰጠሁት። ይሄ ነገር ስድብ መስሏችሁ ከሆነ እንግዲህ እኔ አላቅም። እኔ በእኔ ግን በእኔ እይታ አስተያየት መስጠቴ ነው። ከተቀየማችሁ ምንም ማድረግ አልችልም። በጣም ይቅርታ አድርጉልኝ።

እኔ እዚህ ጋር አጥፊቼ ከሆነ ምናምን አጥፍተሻለሁ። ስለ ሀይሚ ያወራሽውን ነገር እኔ ብዬሽ እያለሁ ቅድም ራሱ ተነጋግረን፣ እሱ ሁለተኛ ተመላለሻ እዛ ለወራ ወይስ ደግሞ ነጮ ጋር ሊቀጥል ፈልገሽ ከሆነ እኔ እንጃ። እየተነጋገርኩሽ ነው። መጀመሪያ የተነጋገርኩት ነገር ሳምተሽኛል። እኔ አጥፊቻለሁ። ቤተሰብ በጣም ይቅርታ ጨረቃ ፋሚሊዎች ብለሽ ሁለተኛ አላደርግም እንደዛ ነን ነገር ብለሽ ነው ይቅርታ ጠይቀልኩሽ እንጂ አይ አጥፍቼ መስሏችሁ ከሆነ ምናምን አት አትበይ ሱሱ። የምሬ ነው። ቁርአን ሲደስ ማለት ነው። ሳሙን ዝም ብለሽ ነው። እንደምደክም ሲስ እኮ አትሰማም። ለምንድነው የምትደክሙት እናንተ ሲጀመር ይቅርታ ትፈልጋለች። በተቻለሽ መጠን በቃ ሚዛና የሆነች አስተያየት ስጪኝ፣ እንዴት የሆነ ሚዛናዊ ሪያክት ታርጉናን ደግሞ የምር ነው የምልሽ። ግቢ እና እኔ በጣም እኔ መነገናችን ላይ የሀይሚና ቡራን ሪያክት የሚያደርጉት ወንዶችን አያለሁ። የምር ሶስት ነው ምናምን ልጆች አሉ የሃይሚና የቡራ ሪያክት የሚያደርጉ። በቃ በጣም እኔ በጣም ነው የሚገረምባቸው። የምር ነው ምጭ፣ በቃ ሪል፣ ትክክል። እኔ እመት ነው አንዳንድ ጊዜ ወንድ ሲሆኑ ወንዶች የምር ወንድ፣ እኔ ሴቶች ማናቸው ነው ማለት ምክንያቱም እኛ ሴቶች እናውቃለን፣ ወዴት ሳይድ ይዘን ወዴት ወደ ማንጋ ሳይድ ይዘን እንደምንቆምል። ሁላችንም ግልጽ ነው። ምክንያቱም ሴት ስንሆን ለሴት ያለን አመለካከት ሲጀመር ለምንድን አላውቅም። እንዲህ ነን፣ የሆነ ውስጣችን ጋር ያለብን ቅናት መንፈስ ስላለ ነው መሰለኝ። ሪያክትስናሪ አይደለም፣ አይደለም። ሰማሁ አንዲ ሾ እኔ ስለማን እኔ ወንዶች ወንድ ወንዶች ሪያክት አድራጊዎችን ብታያቱ የምሬ ነው የምልሽ በጣም ነው የሚያስገርሙሽ እንዴት ሪያክት እንደሚያደርጉ። ሶሪ ብለሻል፣ ስለዛ በቃ ሶሪ ያለችውን አክሴፕት አድርጉ፣ ተቀበሉ። ከዚህ በኋላ ግን ሚዛናዊ የሆነሽ አስተያየት ሰው ከሰጠሽ መስጠት መስራት ከፈለግሽ ሁሉ እንዲከተልሽ ሁሉ እንዲያይሽ እኮ ካልተናገር ስለሷ በተለይ ካፕል ላይ ምጽት ይሁን ነገር አስተካክሌ እኔ ሲጀመር ሰብስክራይብ አደለሽ። ግን ካፕሉ አለጡ ስለሚመጣ ራሱ ያ ይደብራል ማለት ነው። በስነ ስርዓት ሰለሷ መተቸትም አትችይም። ግን ከእንግዲህ ሆዳኒ ነው አልልሽም፣ አሳይሻለሁ መልሰሽ ሰለሷ አሁን

የነገ በዓላ ላሙበ ዝም በይ። የራሴን ሀሳብ ልናገር። ለማንኛውም ሁላችሁም ስላስቀየምኳችሁ በጣም ይቅርታ አድርጉልኝ። በቃ ከዚህ ውጭ እንግዲህ ምንም ማድረግ አልችልም። እንደዚህ ነው ንግግሬ ይሄ ነው። እኔ ማለት አላውቅም። እንግዲህ እንጃ። ይቅርታ ማለትም ም እያላችሁኝ ነው። ይቅርታ ነው ቃል ነው አይደል ይቅርታ ቅርታ ጠይቄ እና ካሁን በኋላ ደግሞ እንደዛ ነ ቪዲዮቹን እሱ እሱ እኔ እዚህ ጋር አንድ አስተት መስጠት ሚስጠ ፈልገው ነገር አለ። ቪዲዮ ሁለት እንደዛ ነ ቪዲዮ አትስሪ፣ አደራሽን እና ደግሞ እኔ ኮምፐር ቪዲዮሽን አያለሁ። ሰብስክራበን እሽ፣ ሁለቱን ስልክም ስለዛ ቪዲዮሽን አያለሁ ይመጣኛል። ግን እነ ሪሱን አንዳንድ ሪሱን አያለሁ ምናምን። ስለዛ አሁን ምን ልሽ ፈልጌ ነው ካሁን በኋላ ስለሚያንቅፎ ነገር አለመውራት

ያ ተሰድበዋል ብለሽ ሰው እንኳን ተሰደበኝ ገብቶ ተጨመራል ብለሽ ከሆነ ተሳስተሻል። እንደዛ ነው አትበይ። ስለዛ ለኦዲየንስ ክብር ኖሮሽ እና ደሞ እናመሰግናለን። እዚህ ኮመንት ላይ ደግሞ ምትንጫጩ አትንጫጩ። ከዚህ ውጪ ምንም ነገር የለም። መልካም ነገር ስሪ፣ እኛም እናበረታታሻለን፣ እናይሻለን። እሺ ከልብ አመሰግናለሁ። እንደዚህ ጥፋቴን ጠርታችሁኝ እንደዚህ ስለመከራችሁኝ በጣም ከልብ ነው የማመሰግነው። ቴንኪው በጣም ችግር ነው። ምንም አይደለም እናቴ። ችግር አጥቦ ጭቃ እንዳትወኝ ተሽ ብላለች። እኛም አይተን መልካም ነገር ምንሰራ ከሆነ እኛም እናበረታታለን፣ እኛም እናይሻለን። የእውነት እውነቴን ነው። ነገር አይተን ለአንቺም ማሪ እሱ ነው ደስ አይልም። ግን ሁለቱንም ይዘሽ ብትሰሪ ግን ሁሉም የሁለቱም ኦዲየንስ እንግዲህ ለሁለቱም የግልም ኦዲየንስ ካላቸውም የጋራም ኦዲየንስ አንቺ ሁሉም ይከተልሽ አልገብሻል ወደ አንዱ ሳይድ ስትሄጂ ደግሞ የአንዱ ሳይድ ነው የሚከተልሽ የአንዱ ሳይድ ደግሞ እንደዚህ ቅሬታ ያቀርባል ሶ ሁለቱንም ደግፈሽ ከሰራሽ ሁሉም እኩል ነው የሚያይሽ በሁለቱ መካከል ክፍተት አይነት ክፍተት የሆነ ማወቅ ይቅርታ ካስከፋንሽ ካስደበርንሽ ሶሪ

ሆት ያ አሁን የጠየቀችው እ ችን እኮ ይሄ ነው። ሌላ እ ስድብ አይደለም። ሀይሚን ደረቅ ብለሽ ማለት ደግሞ አስተያየት አይደለም ስድብ ነው። ሶ በቃ ወይ ሶሪ ነገር ነገር አላደርግም። ይቅርታ ሁላችሁም ይቅርታ አድርጉልኝ። ስለ ማለት ጥፋተኛ ሆኜ ቤተሰቦች፣ አክብራችሁኝ ጥፋቴን ስለነገራችሁኝ የመር በጣም ነው። እግዚአብሔርን እኛች ማለት ነው እ ይቅርታችንን እንቀበላለን።